ብራቸውን ቆጥረው ወደ ሀገር ሲሄዱ በሰላም ሄደው መመለስ ይችላሉ። ግን ህገ ወጥ ሆነው እስከ መቼ ይኖራሉ? አ ደግሞ እኮ አብዛኛው ነው እኮ ያው አንቺ ሀገር ለምሳሌ ምሳሌ ወንድሞች ነገር እነሱ ላይ አሁን አሰላሙ አሌይኩም ወረህመቱላሂ በረካቱሁ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ ወይ? ለቻናል አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱን። ዛሬ በአዲስ ቪዲዮ ብቅ ብያልም እና ደግሞ የመጣሁት ተጓደኛ ጋር ነው። ዛሬ ማለት መርቻይን አይደለም። እናንተ ጥማተኞች፣ ሰላም አለይኩም ብያቸው። ሰላም አለይኩም ወረህመቱላሂ በረካቱ እንዴት ናችሁ? ደህና ናችሁ ወይ? እና ዛሬ ሀባቢ ማለት ነው የመጣንበት። እንግዲህ አንዳንድ ሰዎች የሰማውን እንግዲህ ያው ይቃማ የሚባል ነገር ውንውን እያደረገን ነው ጋይስ የማለት ነው ብዙዎቻችን፣ እኩላችን በገንዘብ ኩላችን ደግሞ በተለያየ ነገር በቃ ቢዚ ሆነናል ማለት ነው። እንግዲህ ላሰባችሁ አላያሳካላችሁ እንግዲህ ላላሰባችሁም ደግሞ በሰላም እንግዲህ ሰርታችሁ ለሀገራችሁ ያውቃችሁ ነው የምለው ማለት ነው። እንግዲህ ይቃማ ሲሰራ መቼም ያንን ይቃማ አስራ ምናምን ሺህ ብር ተከፍሎ መቼም ተመልሶ አገር ሂዶ እዛው ሊቀር ሳይሆን ተመልሶ የተወሰነ ለመስራት ተብሎ ነው ማለት ነው። እና ደግሞ አብዛኛዎቻችሁ ብዙ እህቶች ደግሞ ማለት ነው ፓስፖርት የሌላችሁ እንደገና ደግሞ ምንም ነገር የሌላችሁ እንዴት ነው ፕሪንት የምንሰው? እያላችሁ ሁላችሁም ትንጫጫላችሁ። አንዳንዶቻችሁ ማለት ነው አንዳንዶቻችሁ የገባቸው ቪዲዮ ፕሪንት ያስባሉ። አንዳንዶቻቸው ደግሞ እንዴት ነው የምናደርገው ምንም ነገር የሌለን አሻራ ስንሰጥ ብንያዝስ ምናምን ነገር የምትሉም አላችሁ። በነገራችን ላይ መያዝ የለም፣ ጀዋዛት ብትሄዱ መያዝም ስለሌለ አሻራ አድርጋችሁ የድሮ ፕሪንታችሁን ማሳብ ትችላላችሁ ማለት ነው። ኮፒም ካላችሁ መልካም ነው። ለማንኛውም ሀባቢ ቪዲዮ እንዳይበዛባችሁ እናንተ በተለያየ ነገር በተለያየ አጋጣሚ ማለት ነው ፓስፖርታችሁን እጃችሁ ላይ ቁጥሩም ሁሉም ከሌላችሁ ግዴታ ጀዋዛት ነው የምትሄዱት። ወይ ሰዎቻችሁ ይዘዋችሁ ሂደው ወይም ደግሞ ስማችሁን በትክክል ሰታችሁ ማለት ነው። እንደዛ ነው ማድረግ ያለባችሁ። እንሻላ ፕሪንቱን ከሳባችሁ በኋላ ይቃማችሁ የፓስፖርታችሁን ቁጥር ለማወቅ ትችላላችሁ። አትገደዱም፣ ደላላም አይበላችሁም ለማለት ነው። እና ማለት ነው እንግዲህ ከአሁን በኋላ እንዳትጠፉ። መጥፋት ከባድ ነው። እንዳትጠፉ፣ ስራም ስለሌለ ምንም ስለሌለ እንዳትጠፉ ማለት ነው። ጋይነት የሚጠሹ አንቺ፣ እንዴት የሚጠሹ ምን የጠፋሁት? ያው ችግር ደርሶብኝ ነው። የምሰራበት ቤት ሴትዮዋ ሐኪም ቤት ስለማትወስደኝ በቃ በዚህ አጋጣሚ ዓመት ሙሉ እሷ ጋር ቁጭ ብዬ ቢዛም ስላልሰራች ጠፍቼ ወጣሁኝ። ጠፍቼ ሰውጣ ምን ከፍዬ ወጣው ስንት እንደሆነ ነው ማለት። አሁን ምሳሌ አሁን አንቺ የመጣሽው ከሬሄድ ነው ያው ምጣባን እኔ አውቃለሁኝ ሀበሻ አይደለም የሚያስጠፋሽ። ሀበሻ ቢያስጠፋሽ ወደ 6000 ወደ 5000 እንደሚወስድ አውቃለሁ። አንቺ ግን ሀበሻ ስላላስጠፋሽ በትንሽ ገንዘብ የመጣሽ ነው። አዎ 1500 1500 ብር ከፍለሽ ነው። ግን አሁን እዛ እንኳን አይደለም ከሪያድ እዚህ ጅዳ ራሱ ሲጠፉ ከዙዙ በ4000 ከፍለው የሚያሰጧቸው ማለት ነው የሆነችልሽ ልጠፋ ብላ ሰው ጠይቄላት እኔ አልመክርም። ጥፉ ብዬ አልመክርም። ኔ የራሴ ጠፍቼ ስላየሁት አስራ ምናምን አመት ማለት ከባድ ነው። በነገራችን እና አልመክርም ማለት ነው። እኔ ምንም ብር አልከፈልኩም። እኔ ጭራሹን አልከፈልኩም። ይሄተሽ ቦርሳዬን ነው የመጣሁት። እንደዚህ ኪቡክ ምንም አልከፈልኩም። ደግሞ ቆየሁ የዛሬ እኔ አሁን 12 ዓመቱ ነው የሚያ ያለው አመከና ሰርቻለሁ። ሰውዬ ቢሆንም እንደው ቢያንስ ስንት መሰለሽ የከፈልኩት የታክሲ ከ50 ብር ያልሞላ የከፈልኩት ከመጣበት ቤት የሆነ ለሆነ ሹፌር 15 ብር፣ ከዛ እንደገና ለታክሲ ኤምባሲ ድረስ 25 ብር አጠቃላይ 30 40 ምናምን ብር። ያም ሆኖ ደግሞ እንዳሁኑ መተው ደግሞ ስራ ፈቶ ቁጭ አላልኩም። አልሀምድሊላሂ ሀሙስ መጣሁ። አሪፍ ስራቢ ነውለነእበጣም አሪፍ ነው። አሁን ግን ጠፍተውም እቤት ነው ቁጭ የሚሉኝ። እኔ አርብ ጠፋሁን ቅዳሜ ስራ ገባሁ። ወላሂ አል ተቀመጥኩ ወዲያው እንደመጣሁ የገባሁ ጊዜ እዚህ ጅዳ የገባሁ ጊዜ ስራ ግቢ ሲሉኝ አይ ነገ እገባለሁ ብዬሽ በንጋታው ገባሁ። አልሀምድሊላሂ አሁን ላይ ነው ስራ የጠፋሁ። ያው ሰውም ስለበዛ በባህር የሚመጣው ሰው በዛ። በዚህ በዚህ አጋጣሚ አሁን ላይ ስራ የለም እና ደግሞ አንዳንድ ሰዎች የመዳም ቀኖች ይቀማ ባተዋቀ ይህን ወይ ይህንን አልደግሸው የሚሉ አሉ። ይህን በነፃነት ትንቀሳቀሻለሽ ይቃማ ካለሽ አትፈሪም፣ አትሳቀቂም። አሁን እኮ ገና የፖሊስ ድምፅ ከሰማን እኮ በየ፣ ምንድን ነው የሚባለው፣ በየውስጥ ለውስጡ መሮጥ ነው። ስንሮጥ መኪና ይገጨናል ወይም እንቅፋት መቶ እንወድቃለን። ስንት ነገር አለ። ስለዚህ በቻላችሁ መጠን ብታሰሩና በሰላም ብትኖሩ ወይም አገር እስከምትገቡ ማለት ነው። ደግሞ ለምን መሰለሽ አሁን እኔ ይቃማዬን የሆነ ራሱ አላህ ታስተካክልልኝ እንሻላ ሊያስተካክልኝ ድዋ አድርጉልኝ። ግን አሁን እኔ ቢሰራልኝ ቢያንስ አሁን ባይሰራ እኔ ያሰብኩት የዛሬ ሶስት ዓመት ሄዳለሁ ብዬ ነው በመስላት ያሰብኩት ማለት ነው። ግን የዛሬ ራሱ ሶስት ዓመት እንኮላ ላይ ትችላለ። ግን ይሄ ብር ግን ይሄ ይሄ አስራ አንድ ሺህ ይሄ አስር ሺህ አምስት መቶ ብር

በ በቃ የኑሮ ዕድነት ነው ተመልሼ እንድሰደድ ያደረገኝ ሌላ ምንም ነገር የለም እኮ አልኩሽ። እኛም እኮ ታዲያ ያጣ እኮ ነው። አሁን አንዳንድ ሰዎች ይህንን አስራ አምስት ሺህ ሪያል ሀገር ላይ ይገፋልሻል ቢያንስ ወደ ሰባ ወደ ሰማንያ ሺህ ወደ ማለት ገስቲ ወደ ስምንት መቶ ወደ ምናምን ብር ይሆንሻል። አዎ በእርግጥ አንዳንዶቹ እንደዚህ ሊያስቡ ይችላሉ። ግን ነፃነት ሳይኖራቸው እየተሳቀቁ ከሰው እና ጎዳና ወጥተው ነው የሚኖሩት ግን ይቃማ ከተሰራላቸው ዘና ብለው ይሰራሉ፣ ብራቸውን የሚቆጥረው ወደ ሀገር ሲሄዱ በሰላም ሄደው መመለስ ይችላሉ። ግን ህገወጥ ሆነው

አስተካክለው ሀገራቸው ላይ ያለውን ነገር ቢያስተካክሉ መልካም ነው ብዬ አስባለሁ። ሁሉንም አለ እንሻላህ ማለት ነው። እና አሁን እህቶች ደግሞ አሁን ላይ ደግሞ በቃ ይቃማው ያወጣል እንጠፋለን የሚሉ ሰዎችም አሉ። እነሱ አሁን አትጥፉ፣ ወላሂ አትጥፉ። ለምን አሁን ማለት የኮንትራት በአንድ ሺህ ሁለት መቶ ቋንቋ የሚችሉ ናቸው በቃላት ሂደው እንዲያውም በባህር ድረስ መጥተው እንትንን ይዘው ቪዛውን መተው ከዛ እንደገና በአንድ ሺህ ሁለት መቶ ብር የሚሰሩ ናቸው። እንደገና መልሰን እንጠፋለን የሚሉት ማለት ነው። ኧረ እንዳጠፉ ወላሄ፣ አሁን ላይ እንዳጠፉ። ያላችሁበት ቤት ራሱ ባይመቻችሁ አመልክታችሁ ወይም ቤት መቀየር ነው እንጂ እንዳጠፉ። ወላሄ ከባድ ነው። አሁን ስራ የለም፣ ሰውን በስቷል። በባህር ይመጣ አለ። አሁን ደግሞ እንደምታውቁት ብዙ አይነት ምንድን ነው የሚባለው የቤሊበር ሰዓት ነው። በአሁኑ ጊዜ ተቀያይሽ ብዙ እንትኖች አሉ ካምፓኒዎች አሉ። ከኢትዮጵያ ዝም ብለው ነው የሚያስመጧቸው። አሁን ላይ ተቀልሽ የአንድ ወር ቪዛ ነው የሚሰራላቸው ከኢትዮጵያ። እንደ በፊቱ በሶስት ወር ቪዛ አይደለም እዚህ የምትገቡት። እዚ እዚህ ሀገር በአንድ ወር ቪዛ ትገባለች፣ ካምፓኒ ትቀመጣለች። ካምፓኒ ውስጥ ቢያንስ ከሁለት መቶ ከሶስት መቶ በላይ ነው ኢትዮጵያ ያለው አዳዲሶች ማለት ነው። ይመጣሉ። እነሱን ነው የሚፈልጉት። ለምን ቋንቋ ስለማይችሉ እነሱ ነው የሚያስፈልጉት። እኛኛን ቋንቋ ማን ይችላል? ስራ እናጣለን። ስለዚህ ባላችሁበት ረጋ ብላችሁ ስራችሁን ስሩ። ይቃሚያ የሌላችሁ ደሞ ተበድራችሁም ቢሆን እቆም ጥላችሁም ቢሆን አውጡ። መሄድ ላላሰቡ ማለት ነው። አሁን አንዳንዶች አሁን ምን ይላሉ መሰለሽ? አሁን የሰማሁት ከአሁን በኋላ ስንት አመት ልጅ ትኖሮ? ቢያንስ 12 አመት እዛ አገር ተቀምጣችሁ ከሆነ 40 ምን እርግጥ ያሉ ልጅ ሊኖር ይችላል ያላገቡ ሊኖር ይችላል እነዛ ግን እን ገብቶ ሀያታቸውን ቢኖሩ መልካም። አንድ ልጅ እንኳን ወልደው ቢመለሱ አሁን ከወጡ መመለስ ይችላሉ። በአሁኑ ሰዓት አሻራ ይይዝባቸው። ይሄማ መልካም ዜና ነው። በነገራችን ለአብዛኛው በባህር ነው እኮ የሚሄዱት በባህር በባህር ሄደው ማለት ነው ይመጣሉ። አንድ ሺህ ሁለት መቶ ብር ይቀጠራሉ። ከዛ እንደገና ታልተስማማቸው ደግሞ ይጠፋሉ ማለት ነው። ይሄንን ነገር አንመክረም። እና ደግሞ ሌላው አሁን እንግዲህ አንቺም የኩብሌር ፓስፖርትሽን ዘፍቶች ነው ይጣሽ ይቃማሽ አልወጣልሽም። እኔም በነገራችን ላይ ይቃማ አልወጣልኝም፣ ግን አሁን ፕሪንት አስቤያለሁ። ኢንሻአላህ ዛሬ ይመጣል። ኢንሻአላህ ያ ፕሪንት እንግዲህ ሰውዬ ይቃማ አውጥቶታል አላወጣውም የዛሬ አስራ ሁለት አመት ያንን ለማወቅ ያው ፕሪንት እንትን ብያለሁ እና በዚህ አጋጣሚ ጋይሶች ነው ማለት ነው ወንዶቹ ፕሪንት ለማሳብ ከፈለጋችሁ መክተብ ሂዳችሁ ጠይቁ እንጂ ለአበሻ አትስጡ አበሻ ቢያንስ 500 ብር ይጠይቃቸዋል ያው 200 ብር ነው የከፈልኩት 200 ብር ነው የከፈልኩት እና ኢንሻአላህ ይመጣልኝ እሱ እንትን ብዬ ቀጥታ ከፊል ፈልጌ አሰራለሁ ማለት ነው እንግዲህ ፕሪንቱ እንዴት እንደሆነ ክስ ካለብኝ እርግጥ ሌላው እንጂ እ ማለት እኔ ፓስፖርት ነት ጅጅ ያለመጠን በጣም ተሳቂ ዛሬ ላይ ተገኘ። ምንም አያረግም፣ ሀቅሽ ይዘሽ የሰው ወርቅ አያደንቅም ስለማያደርግ። በነገራችን ላይ እኔ አንዷ ደግሞ ከሚገርምሽ ነገር ፓስፖርቷን ቆሻሻ ውስጥ

ሰው ማማት ሳይሆን ያው አለ አይደለም። እና ውዶቼ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ጓደኛዬንም ኢንሻአላህ አበረታቷት። ሊንኩን አስቀምጥላችኋለሁኝ። አንዳንድ አንዳንድ ጊዜ እንመጣለን ማለት ነው እንደዚህ እና ለእኔም መልካም እድል በሉኝ። ይቃማይን ሲስ ደሞ እመጣለሁኝ ኢንሻአላህ እና እንትን ያላችሁ ኮፒ ኮፒ ያላችሁ ምንም እንደተጨናነቁ ፕሪንት ተቆጥሮ ስታችሁ ፕሪንት ታስባችሁ ይቃማችሁ ብዙም ትላችሁ ብር የሌላችሁ ድሞ አትጨናነቁ። አላህ ያለው ነው የሚሆነው። አዎ ወላሂ አላህ ያለው ነው የሚሆነው። ስለዚህ ወዳችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ